የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ የጀነራል ነጋ ተገኝ ክፍለ ጦር ዋና አዛዥ አርበኛ ፀዳሉ የስልክ መስመራችን ላይ ይገኛል። እንግዲህ አርበኛ ፀዳሉ ዛሬ በጣም ከባድ ላይ ሀዘን ላይም ሆነ ከባድ የተፈጠረ ነገር መኖሩንም ነው ቀድመን ከመግባታችን በፊት እየነገርከኝ የነበረው እና ምንድን ነው የተፈጠረው ነገር ዛሬ እናንተ አካባቢ? እሺ አመሰግናለሁ እየሩስ፣ ከአማራ ፋኖ ጎንደር ጠቅላይ ግዛት ጀኔራል ነጋ ተገኝ ክፍለ ሻለቃ ጸዳሉ ደሴ ይባላለሁ። ባደረግሽልን የስልክ ቃለ ምልልስና ለህዝባችን የሚደርሰውን ምድር ላይ ያለውን እውነታ ለህዝባችን ለማድረስ በምታደረጉት ሚዲያ ላይ ትልቅ አክብሮትና እና ትልቅ ምስጋና እያቀረብ እንግዲህ በአማራ ፋኖ ጎንደር ጠቅላይ ግዛትስ በጀራል ነጋታዊ ፈጠሩ ውስጥ ያሉ ሜጀር ጀኔራል ከፍ ያለው ሻለቃ በሻለቃ ዋለልኝ የሚመራና በሻለቃ ሀይለማርያም ጌጡ የምትመራው ሻለቃ ከዚህ በፊት በሚያደርጉት አውደ ውጊያዎችና ከመነሻ እስከ መዳረሻቸው በነበሩበት ቀጠና በተወለዱበት፣ ባደጉበት አካባቢ ሁሉም የደብረ ታቦር ሕዝብና ነዋሪ አካባቢ የሚያውቃቸው ልጆች ይሆናሉ። እንቁ የሆኑት ሀገሮች ያፈለቀ መንደራቸው ከደብረ ታቦር አራት ኪሎ ሜትር ወጣ ያለ ግርቢ ስላሴ የሚባል አካባቢ ነው የተወለዱተኝ። እንግዲህ በዛሬ ሁነት በተፈጸመብን በጀነራል ነጋ ተገኝ ክፍለ ጦር ባሉት ብርጌርና ሻለቃዎች ላይ በውባንተ አባተ ተወርዋሪ ክፍለ ጦር በሚል በውባንተ ልጅ በሻለቃ ተመስገን አማካኝነት ኃይለማርያም ጌጡ ጌጡ እንዲረሸን ተደርጓል። ኃይለማርያም ጌጡ እንግዲህ የደብረ ታቦር አካባቢ ብዙ እንደሚያውቀው ሰው ጥፋት ካጠፋ በጥፋቱ ሊጠየቅበት የሚችለው አግባብ የወሰደው ካለ የሚመልስበት ያለ አግባብ አይደለም። በጨዋነት በተሞላውና የአማራ ስም ወይም አማራ በመሆናችን ለትግል በመውጣታችን ባለው አቋማችን፣ በእሱ ግን እንዲገደል እና እንዲረሸን የተደረገበት ምክንያት በዛሬው በዚህ በሀዘን እንባ እየተናነቀ በምናገረው ሰዓት አማራኞቹ በተወላገዱብኝ አማራኞቹን መናገር በማችልበት ሰዓት፣ ሀዘን ሊሆኝ የተናገርኩት እንቁ የሆነ አርበኛችን ታጋያችን አጥተናል። ውድ የአማራ ህዝብ እንዲሁም የጎንደር ህዝብ የሚያውቀው ወይም እንዲያውቅን ለምንፈልገው ተልዕኮ በመቀበል ይህን ትግል ወደ ኋላ ፍጻሜ እንዳያገኝና በማንኮላሸት እርስ በርሳችን ደቡባዊ ጎንደርን የደም አውድማ ቀጠናውን ትርምስ በመፍጠር የሌሎችን አጀንዳ በመቀበል ውድ የሆነውን ወንድማችን ህይወቱን አጥተናል። በማን በጌታቸው አዱኛ፣ ምምር የጸዳሉ ሙላት፣ በነ ሀቅ፣ በተመስገን እነዚህ ሰዎች ከዚህ በፊት እንደሚታወቀው ሜጀር ጀነራል ከፍ ያለው ደሴን ከነ ሻምበል አምሳሉና ከነ ቢራራ ጋር ተልእኮ ይዘው በመምጣት አጎናና ውላ ባህር ድረስ በመምጣት ቀጠና እያሉ በመከፋፈል የፋኖ ቀጠና የለውም። እነሱ እንኳን እስቴን ማህደረ ማርያምን አልፎ በመምጣት ውላ ባህርና አጎና ድረስ በመሄድ ውድ የሆነው ሜጀር ጀነራል ከፍ ያለው ደሴን አሳጥተውናል። ይህን ያደረጉት ደግሞ ተልእኮ ይዘው መምጣት ለይቶ በመምጣት ነው። ይህን ተልእኮ ይዘው የመጡት ግለሰቦች የአማራን ፋኖን የማይመጥን የአማራን ትግል የማያሻግር መሆኑ ይታወቃል። እንደሚታወቀው ደቡባዊ ጎንደር የደብ አውድማውንም በማድረግ መሪ እንዳይወጣበት እነ ውባንታ ባተን፣ እነ ናወሰናይን፣ እነ ቢሰጣ አሰፋን፣ እነ ዳንኤል ዮሐንስን፣ እነ ምረት አሳየን እነክ እንዳለምን ብዙ ብዙ ጓደኞቻችን የገበሩበት ብዙዎቹ አርበኞች መጥቀስ ይቻላል። ለዚህ ደግሞ እንቁ የሆኑ ታገዮች እንደነ ኃይለማርያም ማርያም ጌጡ ያሉትን በመረሸን ለውጥ አይመጣም። ውድ የአማራ ሕዝብ ያውቅልንና ሊረዳን የሚገባው ከዚህ በኋላ እንደ ጀኔራል ነጋ ተገኝ ክፍለ ጦር እንደ ግሌ ከዚህ በኋላ ለማደርጋቸው እንቅስቃሴዎችና ተግባራት ሕዝብ እንዲያውቅልኝ ይፈልጋሉ። እኔ ንጹሕ ታገኝ ነኝ እስናይፐር ዥ የወጣው ብሬን ገዝቼ በሰሜኑ ጦርነት የታገልኩ በጎንደር ቀጠና ሞርተር ከፋኖ በፊት ሞርተር የገዛ የታጠቅኩ በክፍለ ጦር ደረጃ ከሀምሳ እስከ ስልሳ ብሬኖችን፣ ሰላሳ አምስት ስኔፐሮችን፣ ሁለት አርቪዥዎችን በክፍለ ጦር ደረጃ አራት ዲስቃዎችን እዥ የተገኘው ሻለቃ መሪ ነኝ። ከዚህ በኋላ ግን እዚህ አደራ አደራ ማለት የምንፈልገው በዚህ አይነት ትግላችን እንደማይቀጥል ህዝብም እኔም አውቃለሁ። ከዚህም በኋላ በማደርጋቸው እንቅስቃሴዎች የስም ማጥፋት ዘመቻ እንደሚመጡ ይታወቃል። መራር ሀዘኔን ህዝብ እንዲያውቅልኝ ልኝ ይፈልጋለሁ። በኢትዮ ሶስት ስልሳ ሚዲያ የአማካኝነት ከአማራ ፋኖ ጎንደር ጠቅላይ ግዛት ጀኔራል ነጋታ ክፍለ ጦር ሻለቃ ፀዳሉ ደሴ አመሰግናለሁ። ዮርስ እንደ ፀዳሉ አንድ ጥያቄ ብቻ ማለት በጣም ያማል፣ በጣም ይከፋል፣ እውነት ለመናገር ትግሉ የተወጣበት ለአንድ አላማ ነው። በቃኝ መገደል በቃኝ ያለውን አማራን ነጻ ለመውጣትና ከመገደል ከዚህ ከመሳቀል ከመሳደድ ለማዳን ነው። ትግሉ አንድ ነው። የህሉና ትግልን የህሉና ህሉና የማስጠበቅ ትግል ነውና በዚህ መካከል ለምን እንዲያን ነገር ሊፈጠር እንደቻለ ለምን እንደው እንደ ድመት ሙጭላውን የሚበላ ትውልድ እንዴት እንደተፈጠረ ባይገባም ወደዚህ አቅጣጫ የሄደበት ነገር ያው ተደጋጋሚ እያነሳ ነው ስለሆነ የሚታዩ ነገሮችም አሉ። ነገር ግን ለምሳሌ ጎንደር ጠቅላይ ግዛት እዛ አለ፣ ድርጅትም አላችሁ እናንተ እንደ ድርጅት ተዋቅራችሁ ቆማችኋል። አማራው ድርጅት እንዲኖር አድርጋችኋል። እና በዛ ደረጃ መፍታት አይቻልም ወይ? ሌሎች ነገሮችን የሚያበላሹ ነገሮች አይኖሩም ወይ? አይኖሩም ብለ ታስባለሁ ወይ? እሺ፣ አመሰግናለሁ። እንግዲህ እንደ አማራ ፋኖ ነው ህዝባዊ ድርጅት ሲመሰረት ጥሩ መታደልና ጥሩ እድል ነው። ፋኖ በክፍለ ጦር በሻለቃ በብርጌድ ሲደራጅ አልፎም ደግሞ ድርጅት መሰርቶ በተገኘበት ማግስት እና ሀብቴ ወልዴ የድርጅት ተቀዳሚ ሆነው መጥተው ድርጅቱን አንፈልግም ብሎ ሲያፈርሱት፣ ለድርጅቱ ግን አይደለም በስልክ ኮንፈረንስ ገብተን ተመርጠናቸው አይደለም እጃችን አውጥተን መርጠናቸው እንኳን ደስ አላችሁ ሀብቴ ተቀዳሚ መሪ ሆኖ መጥቷል ተብለን ነው ደስተውን ያበሰሩን። መጨረሻ ላይ ግን ያደረጉት እንቅስቃሴ በሰፈር በጎጥ አደረጉትና ከነ ባየቀን ነው ከነ ሳሙኤል ባለድል የሰፈር የጎጥ እርቅ አደረጉና ደቡባዊ ጎንደርን ግን በመቀራመት እንደ ብልጽግና የደም አውድማ እንዲሆን አድርገውታል። የአማራ ፋኖማ ሲመሰረት ከሻለቃ ብርጌድ ከብርጌድ ክፍለ ጦር አልፎ እዝ ደርሰን ድርጅት የአማራ ህዝብ ድርጅት መስርተናል። ይሄ ድርጅት ግን እንዳይቀጥል መሪ መሆን የፈለጉ ግለሰቦች ከድርጅቱ ወጥተው አፈንግጠዋል። እኛ ግን እግዜር ይመስገን እንደ ጎንደር ጠቅላይ ግዛት እዝ በድርጅት የምንመራ እዝና ሰንሰለት ባለው በመርህ በማኒፌስቶ የሚመራ እዝና ድርጅት ነው። አሁን ላይ ግን ከዚህ ድርጅትና ከዚህ ማኒፌስቶ በመውጣት የግል ዓላማቸውና የግል ፍላጎታቸውን ለመሟላት እኔ መሪ ካልሆንኩ እኔ ከሞት ከሰርቬይ ብቀል ያለቻያ ያለች አህያ እኔ መሪ ካልሆንኩ ድርጅትና አዝኒ የሚባል አይታወቅም በማለት የአማራን ትግል እንደ ካሮት እድሜውን ቁልቁል ዘቅዝቀውታል። ለዚህ ደግሞ የሞቱ አርበኞችና ያለው ህዝባችን ይፋረዳቸዋል። አንድነት ጉልበት ነው። አንድነት ብርታት ነው። በእያንዳንዱ ስብሰባችንና በእያንዳንዱ መድረካችን ለአንድነት ቅድሚያ አንስጥ በማለት ሁሌም ስንዘምር፣ ሁሌም ስንናገር ቆይተናል። አሁን ግን ከአማራ ጎን ይዘውት የመጡት ከአማራ ጎን የተለየ ጥላት ስላለው ከአማራ ጎን ያለውን ጥላት በመከተል የአማራን ህዝብ አንገት ለማስደፋት እስካሁን ሲታረድ ሲታገድ ሲሰቀል ሲሞት ሲሰቃይ ከሚቆየው በላይ እልፍ ተግባራት እየተካሄዱበት ይገኛል። በዚህ ትግላችን ደግሞ የታሪክ ተወቃሽ ነው እንጂ የታሪክ ተሻገር እየሆነ አይደለም። ወንድሙን ወንድሙ እየረሸነ ወንድሙን ወንድሙ እየበላ ታሪክ ልንሻገር አንችልም። ይህንን ታዲያ ህዝብ ካላወቀልን ልፋታችን፣ መስዋዕትነታችን፣ መቁሰላችን፣ ድካማችን የት ላይ ነው? ህዝብ ይህን ሊያውቀው ይገባል። አንድነውን ብለን ያለምንም ቅድሚያ ሁኔታ ሰጥተናል። ለዚህም ደግሞ ምስክር በእያንዳንዱ ክፍለ ጦርና በእያንዳንዱ እዝ አመቻች ኮሚቴ መርጠን እንደ ጎንደር አንድ ንሆን ሲቀጥል፣ እንደ አማራ ከአማራ በኋላ ደግሞ ኢትዮጵያ አለ አማራ የኢትዮጵያ ዋልታም ሀገር ነው። ኢትዮጵያ ለአማራ ኢትዮጵያ መሆን አትችልም። አማራ ግን በልጆቿና በክንዶቿ ታፍራና ተከብራ ትኖራለች የሚለውን ቃላት ከመናገር ውጭ እየተገበር ነው አይደለም። አደለም። እንቁ ወንድሞቻችን እንቁ ታጋዮቻችን እያጣነ ነው። በተለይ በተለይ እንደ ደቡብ ጎንደር ደቡብ ጎንደር ከጦር አውድማ በላይ ሁኖ እናቶች አባቶች ወጥተው ውለው የሚመለሱበት እህቶች ወንድሞች ወጥተው የሚመለሱበት በመኪና የሚዘረፉበት የሚታገቱበት ቀጠና ሁኗል። ለዚህ ደግሞ ያለ ስማችንም ስም ሲሰጥ እነ ፀዳሉ አለም በር ላይ ባንክ ዘረፉ ስንባል ቆይተናል። አለም በር ላይ አደለም ባንክ ልንዘርፍ እሴት ልሽ አረብ ሀገር ያለው ግለሰብ ገበሬ ልጆችህ ብር አንጡ እየተባለ ሲታገት ቆይቷል። በተለይ ሙስሊም ማህበረሰቦች ወደ እምነት ሁሉ ለመግባት ይህን ፖለቲካ ለመስበር ሙስሊሞች ሁሉ ጫና እየተደረገባቸው ይገኛል። እኔ ኢየሩስ ቃል ምገባልሽ በህዝብ የፊት ይሄን አድርጎኛ ይኖሳል የሚለው ካለ ይምጣ። በዚህ ልክ ግን ያለ ስማችን ስም በመስጠት ችግሉን ወደኋላ መጎተት ተችሏል። ይኸው ህዝባችን ያውቀዋል። እኔ አደረውን ህዝብ እንዲረከብ አደረውን የጎንደር የአማራ ህዝብ እንዲያውቅልኝ ይፈልጋለሁ። በድጋሜ ይህን ወሰደ ይህን አረገ የተባለ ስም ከማጥፋት፣ ፌክ አካውንት በመክፈት እና የቲክቶክ እና የፌስቡክ ፌክ አካውንት የተከፈተ ስም ከማጥፋት ህዝብ በሚያውቀው መጠየቅና መገሰጽ የአባቶች ትልቅ አደራ ነው። ይህን ግን ሳያደርጉ ይህን ያክል እንባ እየተናነቀን የወንድማችን ሀዘን ለመናገር ሁሉ ከብዶናል። የሀይለ ማርያም ጌጡ ትግል የሀይለ ማርያም ጌጡ ራእይ በዚህ ልክ አልነበረም እንግዲህ ለውድ ቤተሰቦቻቸው እህት ወንድም መጽናናትን እየተመኘን ነፍሱን አርያ ገነት ያግባልኝ እላለሁ። እየሩስ፣ አመሰግናለሁ እኛም እሱን ነው የምንለው። እግዚአብሔር እንግዲህ ነፍሱን በጸደ ገነት ያኑራት። ለቤተሰቦቹም ለእናንተ መጽናናትን ይስጣችሁ። ፀዳሉ፣ እጅግ የሚያሳዝን እጅግ የሚያሳዝን ነገር ነው እየገጠመ ያለው። መልእክትህን ህዝብ ጆሮ እንዲደርስ የአማራው ህዝብ ጆሮ እንዲደርስም እናደርጋለን። አርበኛ ፀዳሉ የጀነራል ነጋ ተገኝ ዋና አዛዥ የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ ማለት ነው። ከልብ ነው ማመሰግነው ስለሰጠህን መረጃ፣ እግዚአብሔርም ያጽናችሁ፣ እግዚአብሔር ያበረታችሁ። እርግጠኛውን የምነግር ግን እንደ ለፋችሁበት ዋጋ የከፈላችሁበት እንዲም ክህደትም የተፈጸመበት ትግላችሁ ዳር ደርሶ ውጤት እንደሚያመጣ ያለምንም ጥርጥር ትረጥር እናገራለን። ምክንያቱም አማራ እንደ እናንተ አይነት ጀግኖች አፍርቷልና ትልቅ ነገር ነው። በጣም እግዚአብሔር ይስጥልኝ ፀዳሉ፣ ኑሩልኝ፣ ክፉ አይን ካችሁ። በሌሎች መረጃዎች መልሰን እንገናኛለን። አመሰግናለሁ። ሰላም፣ ሰላሙኝልኝ ነፍሲ ማር። አሚን አሚን። እግዚአብሔር ይስጥልኝ ነፍሲ ማር።